አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። ቪዲዮአችን የሳዋ ሲም ካርድ ተጠቃሚዎች በሳውዲ አረቢያ ማለት ነው፣ እንዴት አድርጋችሁ ወደ ኢትዮጵያ ፓኬጅ መግዛት ትችላላችሁ፣ የኢትዮጵያ ደውል ጥቅል እንዴት መግዛት ትችላላችሁ የሚለውን አሳያችኋለሁ። እንደሚታወቀው ካርድ ከሞላችሁ በኋላ ቀጥታ ወደ ኢትዮጵያ ብትደውሉ ምናልባት በሁለት ደቂቃ በሶስት ደቂቃ የሞላችሁ ካርድ ሊያልቅ ይችላል። ስለዚህ ትክክለኛና ፍቱን መድኃኒት የሚሆነው ፓኬጅ መግዛት ነው ማለት ነው። ሰው ዛሬ እንዴት አድርጋችሁ ፓኬጅ እንደምትገዙ ጥቅል እንደምትገዙ አሳያችኋለሁ በሳውዲኛ ወይ ደግሞ መጃን እንዴት ማሰር እንደምንችል ማለት ነው። ሰው እስከ መጨረሻው እንድትከታተሉ እንጋበዝካችሁ። እንግዲህ በመጀመሪያ ደረጃ ማወቅ ያለብን ነገር ካርድ መግዛታችንን እርግጠኛ መሆን አለብን። ካርድ ገዝተን መሙላት አለብን ማለት ነው። ከሞላም በኋላ ወደ ኢትዮጵያ እንዴት አይነት ፓኬጆችን ማግኘት እንችላለን የሚለውን የምናይበት መንገድ ነው ማሳያቸው። በመጀመሪያ ደረጃ ኮኮብ ሶስት ጊዜ ስምንትን ተጨነን መሰላል ንጫነና ስንደውል ኦፈሮችን በዝርዝር ይነግረናል። ይህም መግዛት ይህም ብትገዛ ምሳሌ ይህን ያክል ደቂቃ በእንደዚህ አይነት ብር፣ ይህን ያክል ደቂቃ በእንደዚህ አይነት ብር መግዛት ትችላለ የሚል አማራጭ ይመጣለናል ማለት ነው። ስለዚህ ቀጥታ ወደ ሱ እንግባ። ኮከብ ስምንት ስምንት ስምንት መሰላል አድርገን ስንደውል የመደወያ ምልክቷን ስንጫ እንደምታዩት ዝርዝር መጣለን። እነዚህ ዝርዝሮች ምንድን ናቸው? ለምሳሌ በሰላሳ ሪያል የአስር ቀን ፓኬጅ ጥቅል መግዛት ትችላለህ። በ15 ብር ሪያል የአራት ሳምንት በ50 ሪያል የአራት ሳምንት እንዲሁ በ65 ሪያል እያለ ዝርዝሮችን ያቀርብልናል። ነገር ግን እነዚህ ዝርዝሮች ከ1 እስከ 7 የተጠቀሱት ሳውዲ ውስጥ ለመግዛት ነው። እኛ የፈለግነው ነው ደግሞ ኢትዮጵያ የሚያስደውለንን ነው። ስለዚህ አሁን ከ1 እስከ 7 የኢትዮጵያን አላገኘ ነውም ማለት ነው። ስለዚህ አሁን ቀጥታ ከስምንት በኋላ ያሉ ምርጫዎችን እናያለን እነሱን ለማየት ደግሞ ዘጠና ዘጠኝ የሚል አስገብተን ሴንድ የሚለውን መላኪያውን ስንነካ ቀጣዩ ገጽ ላይ ይወስደናል ማለት ነው። እንደምታዩት ስምንት ዘጠኝ አስር ብሎ ዘረዘረ። እዚህ ውስጥ አብዛኛዎቹ የኢትዮጵያ ጥቅሎች ናቸው። ከነዚህ ውስጥ ለምሳሌ ስምንት ቁጥር ላይ ያለው ለአንድ ቀን የሚያገለግል ጥቅል መግዛት የሚያስችለን ነው። ለምሳሌ ስምንትን እንላክ። ስምንት ብለን ሴንድ ስንል መጣለን ዝርዝሩ ምንድ ነው እያለን ያለው 14 ኢንተርናሽናል ሚኒት ቱ ኢትዮጵያ ቫሊድ ፎር ዋን ዴይ ኦንሊ ፎር ሲክስ ሪያል። በስድስት ሪያል ብቻ ለአንድ ቀን የሚቆይ 14 ደቂቃ ወደ ኢትዮጵያ ይደውሉ እያለ ነው። ስለዚህ አሁን ስድስት ሪያል አውጥተን ወይም ደግሞ ከሞላ ነው ሀያ ብር ካርድ ለምሳሌ ስድስት ሪያል ተቆርጦ ወደ ኢትዮጵያ 14 ደቂቃ ደውልህ አውራ እያለ ነው። ይሄ ከተመቸን አንድ ቁጥርን ተጭነን ሴንድ ስንለው ፕሮሰስ ያደርግና ይገዛልናል ማለት ነው ቀጥታ። ነገር ግን ይሄ አማራጭ ካልተመቻችሁ በስድስት ሪያል አስራ አራት ደቂቃ ያንሰኛል የምትሉ ከሆነ ሌላ አማራጭ አለ። ምንድነው የምታደርጉት? ወደኋላ ትመለሳለችሁ፣ ቅድም ወደነበረው ዝርዝር። ወደኋላ ለመመለስ ዜሮን ትነካላችሁ። ዜሮን ትነክታችሁ ሴንድ ስትሉ ቅድም የመጣው አማራጭ መጣ። እንደምታዩት ከአንድ እስከ ሰባት እንዳልኳችሁ እዚህ ውስጥ የኢትዮጵያ አማራጭ የለም። ዘጠና ዘጠኝን እንነካና ሴንድ የሚለውን ስንለካ ከስምንት እስከ አስራ ሶስት ምርጫዎች መጡልን። ከእነዚህ ውስጥ ስምንት ቁጥር እንዳልኳችሁ ነው ለአንድ ቀን የሚቆይ በስድስት ሪያል አሁን ቅድም ያየ ነው ነው እሱ እንተውና ዘጠኝ ቁጥርን እንጫናለን። ዘጠኝ ቁጥርን ስንጫን ከቅድሙ ሰፋ ያለ አማራጭ ነው እንደምታዩት ምን እያለ ነው enjoy 25 international minutes to ethiopia valid for 7 days only for 10 real ያለ ነው። በ አስር ሪያል ብቻ ለ ሰባት ቀን የሚቆይ ማለት ሰባት ቀን ውስጥ ካልተጠቀምነው ኤክስፓየርድ ነው የማያደርግ ከሰባት ቀን በኋላ ግን ኤክስፓየርድ የሚያደርግ አማራጭ ነው። የቅድሞ አንድ ቀን ነበረ። ይሄ ሰባት ቀን ይቆያል። ስለዚህ ሰባት ቀን የሚቆይ በአስር ሪያል ብቻ ስንት ደቂቃ ነው የሚያስወራን? ሀያ አምስት ደቂቃ የሚያስወራን አማራጭ ይሄ ነው እና እንደምታዩት ከቅድሞ በጣም የተሻለ ነው፣ አሪፍ ነው። ሰው እንግዛ ብለን ከተስማማን አንድ ቁጥር እንነካለን። ሁሌ መርሳት የለባቸውም፣ አንድ ቁጥር እሺ ተስማማለሁ ነው። ሁለት ቁጥር ደግሞ ወደ ኋላ ለመለስ፣ ይሄ አማራጭ አልተመቸኝም፣ ይሄ ጥቅል አልተስማማኝም የሚል ምርጫ ነው ሰው። ስለዚህ አሁን ተስማምቶናል ይሁን ካለን አንድ ቁጥርን ተጭነን ሴንድ እንላለን። ሴንድ ስታረጉት ፕሮሰስ ብሎ ይገዛላችኋል ማለት ነው። ከዛ በኋላ የቀራችሁን አማውንት ብትጠይቁ ከሀያ ሪያል ሞልታችሁ ከሆነ ለምሳሌ በአስር ሪያሉ ስለገዛችሁ አስር ሪያል ብቻ ነው ቀሪ የሚያስቀምጥላችሁ ማለት ነው። ነገር ግን አሁን እንደምታዩት ኮኔክሽን ፕሮብለም ብሎ አመጣልኝ። ባይዘው የሁለት ነገር ማወቅ አለባችሁ። አንደኛ የኮኔክሽን ችግር ስላለ ነው እኔ ጋር። ሁለተኛ ደግሞ ካርድ የለውም አካውንት ካርድ ስለሌለው ኢንሰፊሸንት ባላንስ ብሎ መግዛት አትችልም ብሎ ያመጣልን። እናንተ ግን ካርድ ካላችሁ ሰክሰስፉሊ ተሳክቷል ወደ ኢትዮጵያ በ10 ደቂቃ ማነው በ10 ሪያል 25 ደቂቃ የሚያስወራ ጥቅል ገዝታችኋል የሚል ሚሴጅ ደርሳችኋል ማለት ነው። አንድ ጊዜ የፈጠነ ላሳያችሁ። ኮኮብ ስምንት መሰላል ከዛ መደወል። ከዚያ በኋላ 99 ታስገባላችሁ። ስትነኩ ሴንድ የሚለውን ይመጣላችኋል። የኢትዮጵያ ምርጫ 9 ቁጥር ስትጫኑ በ10 ሪያል 25 ደቂቃ ለ7 ቀን የሚቆይ ምርጫ መጣ። አንድ ቁጥርን ተጭናችሁ ሴንድ የሚለውን ስትነኩ ሰክሰስፉል ይላል። እኔ ጋ ግን የመጣው እንደምታዩት